አይ እንዴት ናችሁ ቤተሰብ? እንግዲህ ዛሬ በአዋሳ ከተማ እንግዲህ ቀለል ያለ አዋዋል ደግሞ እንውላለን ማለት ነው። ብለን ደሞ እንደኛው ማለት ነው እንደኛው እንውላለን። እስቲ እንግዲህ ውሏችን አብረን ነው ምንውለው ማለት ነው። እስቲ ከኔ ጋር ሁኑ ዳጊ ሆም ደግሞ ደሞ ሰብስክራይብ ማድረግ እንዳትረሱ፣ ከኛ ጋር ሁኑ። ዛሬ ምንድነው ምናደርገው? የመጀመሪያው ኮርስ እንበላለን ከዛ በኋላ ደግሞ ቡናችን ጠጥተን ደሞ

ቡና ግን እስኪ በቡና ለማካከስ እንዲመቸን የሆነ ቦታ እየገባው ነው። ቡና ደግሞ እንጠጣለን ማለት የሆነ ውሎን እየቀረጽኩ ነው፣ እና ታዋቂ መሆን ከባድ ነው።

ቡና አሪፍ ነው ብዬ ነው የመጣሁት። በዚህ ከሩቅ ሀገር ከሩቅ ቦታ ነው የመጣሁት። ቤተሰብ ወሩ ጓደኞች፣ ወደዛ እየሄድኩ ነው። እዚሁ ፊት ለፊት ፒና ካፌ ተብያለው። ምን አስቦ እንደሆነ እስኪ አብረን ነው የምናየው ማለት ነው። እንግዲህ ጀመው ጠርቶኛል፣ ትላለህ ጀመው ጀመው ጠርቶኛል። ቤተሰብ እንግዲህ እነዚህ ሰዎች ሲፈለጉ ነበር ተገኝተዋሉ። ለማንኛውም ምትለው ነገር አለ ለዚህ ሰውዬ? አረ ምንም የለም አሳ በገዛው ቁጥር ሰብስክራይብ እያደረኩ። ጀማው እንግዲህ ይሄን ይመስላል የኛው። እንኳን ብዙ ጊዜ አለ መስመር ላይ አለ አዲሱ ሰውዬ ይመስላል። ለዳጊ ሆም ዩቲብ ቻናል እንግዲህ የምትለው ነገር ካለ ሁላችሁም ተመልከቱ፣ ሰብስክራይብ፣ ሼር ኮፒሊንግ የለማ ኮፒሊንግ የለ ይቱ ነው ነገር ይቱ ሰብስክራይብ አድርጉ ምናምን፣ ሼር ምናምን አድርጉ ለጓደኛችሁ 100 ምናምን ሰው ምናምን ሼር አድርጉ፣ አሪፍ ነገር ታገኛላችሁ። ቴንክ ዩ ብለናል ወንድማችን ናቲ እንግዲህ ዛሬ ቡድን በማስጠንቀን ፕሮሞ ኮድ ስትጠቀሙ ዲስካውንት ይኖራል። ዳጊዮ የምን ዲስካውንት ነው? ሄሎ ቤተሰብ፣ እንግዲህ ያው በመጨረሻም እንግዲህ የምሳ ፕሮግራም ላይ ተገኝተናል ማለት ነው። በመጨረሻ እንግዲህ ሳችን እስኪመጣ እየጠበቅን ነው ዘ ወይ

ነገር ለማይታሰበው ግን ግዴታ በዚህ መንገድ ሊሆን ተገደናል። በሰሙዋን የሆነ ሰዎች ይያ ግን ይሄን ይመስላል። ቤተሰብ አልቻልኳቸውም፣ እዚህ ሰዎች ምንም አልቻልኳቸውም። እንዲህ አይነት አበላል ግን ቀደም እያነሳ ነው ግን ግን ደህና ነገር አይመስለኝም። ደግሞ እንደ እንትን የማይሆን ነገር አይደለም።

ግን እኮ እስኪ የሙዚቃ በነገራችን ላይ አብዛኛው ፓርት አሁን ለምሳሌ ሪትሞቹ መቀየር አትችልም። መቲም አጫወቱን እንጂ አይደለም። ይሄ እኮ ሪትም እኮ የሚቀዳ ነገር ነው። ሪከርድ ስል የሚፈጥረው ነገር ነው አይደል? ይሄኛ የመጀመሪያ ፓርቱ አበርገጥ የሚፈጥረውን ፓርት